በዚህ ነው ማስረው አይኑን በዚህ በኔ ታይት። ሰላም ሰላም ጋይስ፣ እንዴት ናችሁ? ሰላም ናችሁ? የቤት ሾው ቤተሰቦች፣ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሸር ማድረግ እንዳይረሳ። ይህ ቪዲዮ ለመዳብ ቅመሞች ለሁላችሁም፣ በስደት ለተሰቃያችሁ፣ ለተገፋችሁ፣ ሁኔታ ሁሉ አይሳካልኝም ያላችሁ እኔ እኮ በጣም እለፋለሁ እጥራለሁ፣ ግን ለምንድን ነው ፈጣሪ የማይሰማኝ ምናምን ለምትሉ ይህ ቪዲዮ ለሁሉም እንዲደርስ ሸርሸር ላይክ፣ ቤተሰብ ያልሆናችሁ ሰብስክራይብ፣ ቤተሰብ እየሆናችሁ ዛሬ እዮቤ ከተወለደ ሁለት ወር ከምናምን ነው። ኢዮቤ ከተወለደ የኔ ልጅ ከስደት መልስ የተሰጠኝ ስጦታ ሀብት ቢሄድ፣ ሀብት ይመጣል። ጤና ካላችሁ ሀብት ቢሄድ፣ ሰርታችሁ ታገኙታላችሁ። ግን እግዚአብሔር ይመስገን ሙሉ ጤና ስላደረገኝ የበፊቱን ሀብቴን ብነጠቀም እግዚአብሔር በልጅ ካሰኝ ልጅ ደግሞ እኔን ሰፕራይዝ አድርጎኝ የሁለት ወር ከምናምን ልጅ ይህን ሰፕራይዝ አድርጎኛል። በጣም ነው ሰፕራይዝ የሆንኩት። ሰፕራይዝ የሆንኩበት ምክንያት አልነግራችሁም። እኔ ደግሞ ኢዮቤ እኔን ሰፕራይዝ አድርጎኛል። እኔ ደግሞ አቶ ገብሬ ያው እንግዲህ ሰሞኑን ቡጥቡጥ ስለነበር ተደብቆ ነበር፣ ደብቄው ነበር። ዛሬ ሰፕራይዝ አድርጌ እውነቱን አወጣለሁ። ያው ገብሬ ደብሮታል፣ ግን በሻርፕ አላት በዚህ ነው ማስረው አይኑን። በዚህ በእኔ ታየት፣ በእኔ ቢጃማ ነው ማስረው። ሻርፕ አያስፈልግም። አሁን በዚህ አስረውና ሰርፕራይዙን አብራችሁ ታያላችሁ ማለት ነው። ሰላም በላችሁ። መጀመሪያ ሰላም በላችሁ። ለምንድን ነው ት ሰላም ቤ ናችሁ? ላይክ፣ ሸር፣ ሰብስክራይብ አድርጉ።

ገይጠርንገ እንግዲህ እየው ቤት ሰፕራይዝ ያደረገኝ ይሄ ነው። ይዩ ቤት ሰርፕሬዝ ያደረገኝ ይህ ነው። እኔ ደግሞ ገብሬን ሰፕሬዝ አደርገዋለሁ። እዛው ውስጥ ነው ይዤ ውስጥ ነው ብያቸዋለሁ። እንግዲህ አሁን ይዤው ልሄድ ነው ገብሬን እና

ደስ ስለማልችል ሰርፕራይዝ አድርጌዋለሁ። እዛ መስኮት ቤቱ ስለተከፈተ በሩ ነው። በደንብ የማይታያችሁ ምን ነገር ነው?

ይሄን የምታደርግኝ ከሆነ ሁሉም ነገር በዛን ሰዓት ቡጥቡጥ ስለነበረ ተናድቼ ስለነበር አልነገርኩህም። ከአንድ ጊዜ ሁለት ሶስት ጊዜ እጣ ቆረጥኩኝ። መጀመሪያ ስሄድ በባለፈው ዮቤን ላስከትም ስሄድ በእኔ ስም ቆረጥኩ፣ አልደረሰኝም። ፀጉሬ ልሰራ የሄድኩ ጊዜ በዮቤም በእኔ ስምም ቆረጥኩኝ። ወረቀቱን ከፈለክ አሳይሃለሁ። ከዛ ልነግርህ ስል የሆነ ክስተት ተፈጠረ። ተደወልና ሜሴጁን እየው ከፈለግ እንትኔ ውስጥ ይሄ ብር ምናምን ስንሞላ ሜሴጅ የሚመጣ ደም ቴሌ በዛ ሜሴጅ ተላክልኝ በዛ ተላክልኝ። ምንድን ነው የሚለው? እዮቤ ግብሬ አንደኛ እጣ ሞተር ደርሶታል። እባኮሆን ሁለተኛ እጣ የሆነ አስር ሺህ ብር ይወስዳል። ሶስተኛ ጣይ የሆነ አንድ ሺህ ብር ይወስዳል። አንደኛ ጣይ የሆነ ግን ሞተሩን ወስዶ አስር ሺህ ብር ከፍሎ ይወስዳል። እባክህን አሁን ይምጡ አለ። እኔ ወስጄ ከምንደሁአይነ ከዘመዶች ቤት ወስጄ አናንደ ትናንት ግን እናስገባለሁ ብዬ ከልጁ ጋር ከዚህ ሞተር ላይ

ሽንኩርት ግዛ ያለሽ፣ ጨው ግዛት ያለሽ፣ ቲማቲም ግዛት ያለሽ። እኔ አይደለም ይሄን የሰጠው ልጅ ነው። አዎ ይሄን ልጅ ነው። ልጅ መንከባከብ አለብህ። ስለዚህ በዩቱብ ስለደረሰ እኔ መንዳት ስለማልችል ነው። ማታ ነው ይሄ ማታ። ቤንዚን እንዲያውቅ ብዬሽ ማለት ነው ቤንዚን ላስሞላሁና ከዛ ቤንዚን ላስሞላሁ። እሱ በቃ ሰፕራዝ ለማድረግ ብዬ ኮዲና አመመኝ፣ ቁስል ምክንያቱም እዚህ ጋር ደረጃ አለው ቤቱ ማለት ነው። ልጁ ከኋላ ሁኖ ሲገፋ እኔ ከፊት ስስም አመመኝ። ገብሬ አልነበረም። በቃ እኔ ከአሁን በኋላ መኳትት የለም። መንገድ ላይ ቆሞ ሞተር ያለ ባጃጅ ያለ የለም። መጓዝ መጓዝ የለም። እድሳት ያስፈልገዋል። ችግር እድሳት አምስት ሺህ ብር አለ። ይሄ ይሄ ይሄ ይሄ የዚህ ነው አይ

ማታ በግድ ያስገባ ነው በግድ የሆነ ጣውላ አዘጋጅተ እዚህ ላይ ገና ግለኝ እናርፍ እንደፈለግ ከዛ ሴቶችን ታሯሯጣለህ አንድ ሴት እዚህ ሞተር ላይ አይቼ ክስክስክስ ማረገው አውጣ ማታ ይህን አድርገህ እግዚአብሔርን ማታ ወጥ ሳልሰራ ምክንያቱም ጋዝ እዚህ ጋር ስላለ ቤንዚንና ጋዝ አይስማማም፣ አይደለም ሞተሩን ከውስጥ ላስገባ ነው። ፈርሜሉ አያይዥ ሻ ያፈለሁ የሆነ ዝም ብዬ ጠበስ ጠበስ

ሰው ያሳዩሽ መጀመሪያ እንዴት እንደሚነሳ መሪ ምናምን ያሳዩሽና ከዛ በኋላ መንዳት ስለምን ነው። ማሮች እያያችሁት ይህንንጭ ሰራ ወዳቸኋል። ለማንኛውም ይኸው ገብሬን ሰርፕራይዝ አረኩ ብዬ ራሴ ሰርፕራይዝ ሆንኩ። ግን እዮቤኔን ሰርፕራይዝ አድርጎኛል። ገብሬን ሰርፕራይዝ አድርጋለሁ ብዬ ተመልሼን የሰርፕራይዝ ተደረግኩኝ። ይኸው አይችልም። ብዙ ብር አይደለም፣ ችግር የለውም።